እንዴት አለ ካሜራው? አብረን አብረን እንከፍተዋለን። ያሲ ክላስ ውስጥ ግን ፉስት ላይ ማለት ነው። ቅናሽ አየሁና ቅናሽ ልሄድ ነው ሆኖ ካሜራችን እንገዛለን። ያሳይችን ይሄ የትምህርት ቤታችን ነው። ይ አሁን ሊሄድ ነው ማለት ነው። እመቤቴን ያለኝን ብር ሙሉ አጠራቅና ኢቨን ሽንት ቤት ገብቼ ቆጥሬው ምናምን ይበቃኛል ወይ ሌላ ቦታ መሄድ ስላለ ቤ አስባችሁታል። ግን ከዋን ባለ ብር ሳይኖርክ ደግሞ ቤት የማገኛቸው ቤት ይሰባሉ። ድፍረት ድፍረት ጥንቅ ነው። እንገዛለን። ገዝተን ማለት ነው አዲሱ ካሜራችን ሞክራለን። እሺ የሚያናድደው ነገር ምን እንደሆነ ታውቃላችሁ? ምንም ነገር እቃው ኦርደር ነው የሚደረገው አይደል ከዛ ግን ገዛው ደስ ሲል ማለት ነው እንትን ተቀበልኩኝ እናድ ነው የሚባለው ረሲት ኦርደር ተደርጎ ከአራት ቀን በኋላ ምናምን ይመጣል አሉኝ ኦርደር አደረኩት ግን ችግሩ ምን እንደሆነ ታውቃላችሁ በቃ አራት ቀን ጥበቃ አለብኝ አራት ቀናችን እንጠብቃለን። አሁን ዛሬ የሚሄደው ዛሬ ሌላ ቪዲዮ ሰራ ነበር፣ ለዛ ነበር የፈለኩ፣ ግን ጣጣ የለውም። በቃ ዋናው መገዛት ነበር፣ ተገዝተዋል። እና አልመጣችም ሊሉ ነው መሰለኝ። ፋሚሊ አሁን ማለት ነው፣ እቃችን ተቀብለን መጣን። የሚገርማችን ነገር በጣም አስለፍተውኛል። ይሄ ከብሩ በላይ በቃ አመላለሱ። አርብ ዕለት ታዘዝኩት እስካሁን ድረስ አልመጣም ይሉኛል። ዛሬ ነው የመጣው። እንደምታዩት ነው፣ አብረን ሼክ እናደርገዋለን፣ አብረን ከፍተን ምናምን። በቃ ስልካችን ከአሁን በኋላ እረፍት ታደርጋለች። ጸደይ ጸደይ ማይክ ያስቸግራቸው ምናምን። ማን ነው አሁን በዚህ ሰዓት ይደውልልኛል? ይሄ እኮ ነው የሚያስጠላኝ ነገር፣ ስልክ ይገባ ባል መሀል ላይ ምናምን። እስቲ አሁን እንክፈተውና ማለት ነው፣ እናየዋለን እዚች ጋር ዋ የሳይ የሳይ ደር አድርሰዋል። አ የሳይ ይሄ ባትሪው ነው። ይሄ ተጨማሪ ባትሪው ነው። እችኛዋ ደግሞ የራሷን ባትሪ ነች ው። ወየው እቺ ነገር ምንድን ነች? እእንትን ማለት ነች? ምባል ነገር ያች የምትቀመጠዋ። ናይስ የተከፈች። በማርያም አዎ፣ ምንሽል ያች የምትቀመጠው ነገር ነው። እንደዚህ ትላለች። እንጂ ከአሁን በኋላ ድምጽ ችግር አይኖርም፣ ስላችሁ እኮ በምክንያት ነው። ምክንያቱም ዲጂአይ ማይካለን ዲጂአይ ማይክ አለን። በጥንቃቄ ነው የምናስቀምጠው። እንደ ድሮ ይሄ እንደለመድነው ዝም ብለን መጣል ምናምን የሚባል ነገር የለም። እሺ፣ ሌላ ምን አለ? ኬብል ኦሪጂናል ኬብል ማለት ነው። እቺ ሳ ምንድን ነች? እቺ ሳ ምንድን ነች? ማይክ የማይኳ ይሄ አሪፍ። እቺ ጸደይ ነች። እቺ ታስፈልጋለች። እነዚህን እዚህ ሁኑና እንዴት አለ ካሜራው ካሜራው ፖኬት 3 ወይኔ ማቤቲን አንተ ረ ረ ረ ረ

ማይረጥራት እናቴ ትሙተ ቆዩ፣ እኔ አዙሬ ላሳያችኋ እንዴት እንደሆነ ጥራቱ። እዩት እዩት፣ እናንተ በራሳችሁ እዩት። አልተቀየርኩም፣ ግን አሁን ችግሩ ምንድን ነው? ናይ ዙሪ እንዳትሰበሪ። አዎ፣ የሳይ ስለሚቻል ናይ ዙሪ። አንቺ ደግሞ እዩት ጥራቱን፣ እዩት ጥራቱን ጋይስ ከአሁን በኋላ በእንደዚህ አይነት ቪዲዮ ነው የምንገናኘው፣ ነው የምላችሁ በምክንያት ወይኔ ወይኔ፣ አንተ ስልክ እኮ በቃ ግግም ብላኝ ነበር እና ቤት ይሄ አረስና አረጥደ አንተ በቃ ቺኮ ይዛ ማለት ነው፣ ምንም ነገር እንትን የሚል ነገር የለም። ከዛ እንዲት አደርጋለ ወደ ራስ ታዘራታለ፣ በቃ እንዳያችሁት ነው ነገሩን። ይሄኛው ላሳያችሁ ነው ይሄኛው ምናምን ምን መሰለህ ችግር እኮ ያኛው ትልቅ ስልክ ትልቅ ነው። ከዛ ጊምባል አርገበት ለራሱ አይሆንም። እንዲ እንዲ ቻላንዲ አፍተር ሪኮርዲንግ ኦኬ፣ ሪከርድ ካደረገ በኋላ ነው ፎሎ የሚያደርጋችሁ ነው ችግሩ። አሁን ቆይ ሚሞሪ ካርድ እናስገባለትና ወይኔ ወይኔ ሌላ ካሜራ እኮ ውድ ጂያ ያለኝ አንድ ትንሽ ኮነች ሚጢጢ። ወይ ወይኔ ወይ፣ በቃ ለዚህች ማ ሚሞሪ ካርድ እና እንገዛላታለን። ወይኔ ኔ ወይ ኔ ወይ ኔ ይህንን ባይ ዘው እቺን ካሜራ አለችኝ። ቆይ ላሳያችሁ። ቻት ሚዙድ ነው የገዛሁት እቺ 360 ነችና፣ አሁን እዚህ የሆነ ከተማ ስወጣ ምናምን ይዛታለሁ በሚለው እቃ ያሟላን ነው በኢትዮጵያ ሰፊ ስለምንመጣ አንተ አንተ ወይኔ እኔ ላበላሸው ነው ንብረቴን በሙሉ ስቸኩል ጊዜ እኮ ከዛ ምን አይነት ምግብ ሰርቻ ያለው ብትሉኝስ፣ ብትጠይቁስ እኮ ነው ችግሩ። ብትጠይቅስ ቀስ መረጋጋትማ አለብኝ። አሁን እናቴ ግን እንደ ሚሞድ ካርድ ጭራሽ ግልብጭ አስገብቼው ነበር። እሺ፣ አፍተር ሪከርድ ፎሎው ዩርፌስ ትለኛለች። እሺ እናቴ ከዛስ ሪከርድ የሳይ የሳይ ወይኔ ወይኔ ወይኔ አንተን እንዲቻላል እንዴ! ልዩነትን ቆይ ያሳያለሁ፣ ቪዲዮ ኢዲቲ ላይ እንዲላልወ ላሳያቸው እቺ ነገር ዋት ስለማጀርሳት ማለት ነው። አንዴን ስነካት አንዴ ሪከርድ ቆይ ከዛ ይሄ እንትን ነው የምናደርገው ጋይስ አሁን በዛም እየቀረጽኩኝ በዚህኛው የመቀረጽኩኝ መጠረሻ እንሄዳለን እና አሁን ሰው ጋይስ አሁን የምናደርገው በ ከአሁን በኋላ ጸዴ ጸዴ ቪዲዮ በዚህ ዩትብ ቻናል ጠብቁ አሁን እችን ኦስማችን ገዝተናል ቀጣይ ደግሞ ማለት ነው ቀጣይ የሚሆነው አሁን እንትን አለ አይ ቲንክ ብላክ ፍራይዴ የሚባል ነገር አለ ብላክ ፍራይዴያችን ወጥተን ኤስዲ ካርድ ያስፈልገናል። በዛ ላይ አንድ ቲሸርት ምናምን ላይቭ ልንጀምር ነው። ቲሸርት ለላይቭ ምናምን ምክንያቱም ያለኝ ቲሸርት አድርጌው አለው። እንትን ነው እኔ አሁን ሳረጋ አብዛኛው ጊዜ ቤትም እያለው ኢትዮጵያ ውስጥ አርጌው ወደ ውስጥ ቤት ውስጥ ማድረግ ነው። ውጭ ይለያያል። አሁን ውስጥ ማለት ስለጀመርኩኝ አሪፍ ነች፣ ግን ወደ ውጭ ጭራሽ አልወጣም። ይህን አርጌው አንድ ቲሸርት ምናምን እንገዛለን። ካገኘንም ኮፍያ ምናምን ቲሸርት፣ አንድ ቲሸርት ስላችሁ፣ አንድ ቲሸርት ማለት የሆነ ብዛት ማለት ነው ቻት እንገዛለን በዛውም ስለ ብላክ ፍራይዴያችን እንሰራለን ቻት ቅድም ምን እንዳጠፈው ልንገራችሁ የእንትኑ ማይክ አለ ይሄ ማይኩ ነዋ ማይክ ምናምን ኮኔክትድ አለኝ አሁን ደግሞ ማይክ ቀይረናል ማይክ አለን እዚህ ጋር ሌላ ማይክ የጂዲአይ ዲጂአይ ምንድን ነው? አሁን የሰራሁትን ምግብ ነው ማሳያቸው። እናቴ ትሙት፣ እኔ አሁን ምግብ እሰራለሁ ስል አንዳንድ ሰው ሳክ ሲመስለውና የሰራሁትን ምግብ አሳያቸዋለሁ። ባይ ዘ ወይ ከቪዲዮ በኋላ ነው እየቀረጽኩ ያለሁት። ረናይ ካሜራይ ማን እንዴት ነው እናቴ ትሙት፣ ራሴ ነው የሰራሁት። አሁን አሁን ነው የሰራሁት። እንዴት ነው ፋና? እያያችሁት ነው ግን አይ፣ እንዴት ነው? እንዴት ነው ጋይስ? እኔ ምግብ ከሰራሁ በስመ አብ ከባድ ሌላ ታሪክ ነው የሚሆነው። አሁን እንበላለን አብረን እና ርቦኛል በጣም ማለት ነው። የሌለ ነው የራበኝ። አብዛኛው ጊዜ ዩቲዩብ ቪዲዮ ምግብ እንዴት ሲመጣላቸው የሚያስገቡት ቮይስ አለ አስገባባለሁ ምናምን የሚል ሆድ ወይ እንዴት እንደምናደር እኔ ርቦኝ ምናምን ባይዘው በእኛውን ስድስት ሰዓት ወደ ሰባት ሰዓት ነው፣ ቁርስ አልበላሁም። በኢትዮጵያ ዘጠኝ ሰዓት ምናምን ማለት ነው። እንዴት ነው እኔ ጎበዝ ነኝ ወይስ እንዴት ነው?

እኔም የምር ከአሁን በኋላ በዚህ ዩቱብ ቻናል ያች ትክክለኛ የእኔ ላይፍ ነው ሼር የምናደርገው። ያው አብረን እናድጋለን ስለሚቻል ቢሳ ይመቻችላችሁ። በቅርቡ ላይቭ ጀምራለሁ። የነበረን ምግብ ምናምን ጸዴ ነው። ያው ት ራሳችሁ መብላትን ራሳችሁ መስራት ልመዱ። እች ግን ለእናንተ ለእናንተ